ዋና ዋና ዜናው በላይ አርማጭ ወረዳ ለግናሙና ቀበሌ በወረዳው ታጣቂ ላይ ጥቃት መፈጸሙ ተሰማሙ። በመተማ ወረዳ መቃ ቀበሌ አማራ ታጣቂ ቡድን ጉዳት ማድረሱ ተገለጸም። በትግራይ ክልል የሚገኙ ሁሉም የመንግሥት ተቋማት በነገው ዕለት ዝጉ ነው እንዲውሉ ተወሰነም። ሰላም ጤና ይስጥልን። ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃን ቁማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በለርማጭ ወረዳ አለግና ሙና ቀበሌ በወረዳው ታጣቂ ላይ ጥቃት መፈጸሙ ትሰማም። ጥቃቱ የተፈጸመው ባለግና ሙና ቀበሌ በምትገኘው ሐሙሴት የተባለች የገጠር ከተማ መሆኑን የገለጹልን የመረጃ ምንጮቻችን ጥቃቱን የፈጸመው በማሩኪድ የሚመራው የሽፍታ ቡድን መሆኑን ተናግሯል። ጃኒካ የተባለውን ላይ አርማጭ ወረዳ ቀበሌና አካባቢውን ከወረዳው መንግስት ቀምቶ ለበርካታ ወራት በቁጥጥሩ ስር ያደረገው ማሩኪድ የሚመራው የሽፍታ ቡድን ትናንት ሰኔ 11 ቀን 2017 ዓ ም ከቀኑ 11 ሰዓት ላይ ሐሙሲት ከተማ በነበረው የመንግስት ሚሊሻ ላይ ድንገተኛ ጥቃት መፈጸሙ ታውቋል። የመረጃ ምንጮቻችን እንደገለጹት ከሆነ በጥቃቱ አራት የመንግስት ታጣቂዎች ሲገደሉ በርካቶች መቁሰላቸው ተረጋግጧል። ጥቃቱ የተፈጸመው በድንገት ስለነበር የአካባቢው ማህበረሰብ ቀጠናውን ከሽፍታው ጥቃት መከላከል ባለመቻሉ ሚሊሻዎች ላይ ጉዳት መድረሱን የገለጹልን የቀበሌው ነዋሪዎች ታጣቂ ቡድኑ በቀበሌ የተወሰኑ የገበሬ መሳሪያዎችን እያስወረደ ነው ብለዋል። ከሁለት ሳምንታት በፊት የሽፍታ ቡድን ከጃኒካው ተነስቶ አለግን ለመቆጣጠር ሞክሮ በህብረተሰቡ ጠንካራ መከላከል መመለሱን ተከትሎም ይህን ማሩኪዲዮ ቡድን እንደገና ተደራጅቶ በአሳቻ ሰዓት ወደ ቀበሌው መግባት ነው ምንጮች የሚገልጹት በሽፍታው ጥቃት የተገደሉትና የቆሰሉት የመንግስት ታጣቂዎች ቢሆኑም ያለግና ሙና ቀበሌ አርሶ አደር ሚሊሻዎች ናቸው ያሉን የመረጃ ምንጮች ህብረተሰቡ በድርጊቱ ክፉኛ ተቆጥቷል ብለዋል። ያለግና ሙና ቀበሌ አስተዳዳሪ ቀበሌውን አደራጅቶ ከመከላከል ይልቅ ማህተሙን ጠቅልሎ ወደ ትክል ድንጋይ ከተማ መሸሸቱን የገለጹልን የቀበሌው ነዋሪዎች ህብረተሰቡ ኃይሉን አሰባስበው ሽፍታውን ለማስወጣት እየሰራ ነው ሲሉ ገልጸዋል። የወረዳው መንግስት እስካሁን የወሰደው ምንም አይነት እርምጃ እንደሌለናም ስለ ጉዳዩ በሚዲያ እንዲነገር እንደማይፈልግ የመረጃ ምንጮቻችን ተናግረዋል። ከመጀመሪያው ጃኒ ፈንቅራን ቀጠና ለዚህ ሽፍታ ቡድን አሳልፎ የሰጠው የወረዳው ባለስልጣን መሆኑን የሚናገሩት የአካባቢው ነዋሪዎች በቀጠናው የመከላከያ ሰራዊት እንዳይገባና በሽፍታው ላይ እርምጃ እንዳይወስድ የወረዳው ባለስልጣናት ከአቅማችን በላይ አይደለም እያሉ እንደሚዋሹ ገልጸዋል። በቀጠናው እየተፈጠረ ያለው የወረዳው መንግስት ቸልተኝነት የሽፍታው ቡድን የልብ ልብ እንዲሰማውና ኃይሉን እያጠናከረ ተጨማሪ ቀበሌዎችን እንዲዝድል ፈጥሮለታል ተብሏል። በመተማ ወረዳ መቃቀበል የአማራ ታጣቂ ቡድን ጉዳት ማድረሱ ተሰማም። በመቃቀበል የደረቀ አባይ እንስሳትን በሚያግቱ እረኞች ላይ ጥቃት አድርሶ በርካታ ከብቶችን ለመዝረፍ ሙከራ ያደረገው የአማራ ታጣቂ ቡድን በህብረተሰቡ ርብርብ የዘረፋቸውን 100 ቁም ከብቶች ጥሎ መሸሸቱን የመረጃ ምንጮቻችን ገልጸዋል። ዘራፊ የአማራ ታጣቂዎች በደረቀ አባይ ከብት በሚጠብቁ ህፃናት ላይ ተኩስ ከፍቶ አንዱን በማቁሰል ሌላውን ህፃን አግተው መውሰዳቸውም ተነግሯል። በታጣቂ ቡድኑ በሁለት ጥይት ሆዱ ላይ ተመትቶ ከፍተኛ የመቁሰል አደጋ የደረሰበት ህፃን ወደ አይከል ሆስፒታል ተወስዶ ህክምና እየተደረገለት መሆኑን የመረጃ ምንጮቻችን ገልጸዋል። ዘራፊ አማራ ታጣቂ ህፃናት ላይ ጉዳት አድርሶ 100 የሚሆነ ቀንድ ከብቶችን ዘርፍ ወደ አውሻራ ቀበሌ እየወሰደ በነበረበት ወቅት ህብረተሰቡ ተከታትሎ ሌባው ላይ እርምጃ በመውሰድ የተዘረፉ ከብቶችን አስመልሷል። እንዲህ ዓይነት ጥቃት በአካባቢው እየተደጋገመ እንደሚፈጸም የገለጹልን የአካባቢው ነዋሪዎች ህብረተሰቡ ራሱን አደራጅቶና በተጠንቀቁ ነው ካልጠበቀ በቀጣይም ተመሳሳይ ጉዳት መድረሱ አይቀርም ብለዋል። የመቃቀበል የደረቅ አባይ ማህበረሰብ ተረባርቦ የተዘረፉ የቀንድ ከብቶችን ቢያስጥልም ታግቶ የተወሰደው ህጻን ማስጣል እንዳልቻለ የሚናገሩት የመረጃ ምንጮች ታግቶ የተወሰደው ህጻን የት እንደደረሰ እስካሁን የታወቀ ነገር የለም ብለዋል። ጥቃቱ የተፈጸመው ሰኔ 10 ቀን 2017 ዓ.ም. ምህረት ምሽት መሆኑን የሚገልጹት ኗሪዎች እንዲህ አይነት አደጋ ለመከላከል ህብረተሰቡ ተደራጅቶ በአካባቢው ያሉ በሮችን መጠበቅ አለበት ሲሉ ምክረ ሀሳብ አቅርበዋል። በተያያዘ ዜና በአካባቢ ሆን ተብሎ የስልክ ኔትወርክ እየተዘጋ ለዘራፊው ኃይል ምቹ ሁኔታ እየተፈጠረ በመሆኑም የሚመለከተው አካል የርምት እርምጃ ሊወስድ ይገባል ሲሉ ነዋሪዎች አክለው ጠይቀዋል። የጭልጋ ወረዳ ኳቤር፣ ሎምጌና፣ ጎደ ሞላሊት ቀበሌዎች እንዲሁም አውላላ ኩሸራና መቃ ቀበሌ ሁልጊዜ ከምሽቱ ሁለት ሰዓት ጀምሮ የስልክ ኔትወርክ እንደሚዘጋ የነገሩን የባረንጓና ኩመርበር ነዋሪዎች የአማራ ታጣቂን ምቹ ሁኔታ እየተጠቀመ ከፍተኛ ጉዳት እያደረሰብን ነው ብለዋል። በአካባቢው ከምሽት ሁለት ሰዓት ጀምሮ የሚዘጋው የስልክ ኔትወርክ ከቀኑ አራት ሰዓት ነው የሚለቀቀው ሲሉ በምሬት የገለጹልን የባረንጓ ነዋሪዎች ባለፈው እኛ ላይ የተፈጸመውና ሰሞኑን ደግሞ ጎደሞላሊት ሞላሊት ላይ የደረሰው ጥቃት የስልክ ኔትወርክ በሚዘጋባቸው ሰዓታት የተፈጸሙ በመሆኑም ሕብረተሰቡ ተጠራርቶ እርምጃ እንዳይወስድ አድርጓል ሲሉ ገልጸዋል። ስልክ ከሌሊቱ ሁለት ሰዓት እስከ ቀኑ አራት ሰዓት የሚዘጋበት ምክንያት በግልጽ ባይታወቅም ሆን ተብሎ የአካባቢውን አርሶ አደር በሽፍታ ለማዘረፍ የሚደረግ ሴራ ሳይሆን አይቀርም ሲሉ የአካባቢው ነዋሪዎች ተናግረዋል። በትግራይ ክልል የሚገኙ ሁሉም የመንግስት ተቋማት በነገ ዕለት ዝጉ ነው እንዲውሉ ተወሰነም። ነገ ሰኔ 13 ቀን 2017 ዓ.ም ምህረት በትግራይ ክልል የሚገኙ የመንግስት ቢሮዎችና አገልግሎት ሰጪ ተቋማት ለተፈናቃዮች ድምፅ ለመሆን በተጠራው ሰልፍ ምክንያት ዝጉ ነው እንዲውሉ መወሰኑ ታውቋል። ሁሉም የመንግስት ቢሮዎችና አገልግሎት ሰጭ ተቋማት ተዘግተው እንዲውሉ ውሳኔ ማሳለፉን የገለጸው የክልሉ ጊዜ አስተዳደር ለተፈናቃዮች ድምጽ ለመሆን በተጠራው ሰላማዊ ሰልፍ ላይ ሁሉም በነጭስ ወጥቶ እንዲሳተፍ ጥሪ አስተላልፏል። ጊዜ አስተዳደሩ ከዚህ ውሳኔ ላይ የደረሰው የምዕራብ ትግራይ ተፈናቃዮችን ወደ ቀያቸው ለመመለስ አልሞ የሚሰራው ጽላል ሲቪል ማህበረሰብ ምዕራብ ትግራይ የተሰኘው ማህበር ባቀረበው ጥያቄ መሆኑ ታውቋል። የጊዜ አስተዳደር ኃላፊነቱን በቅርቡ ካቶ ጌታቸው ረዳ የተረከቡት ሌተናንት ጄኔራል ታደሰ ወረደም በነገ ዕለት በሚደረገው የመዝጊያ ሰላማዊ ሰልፍ ሁሉም የመንግስት ሰራተኞች ስራቸውን አቁመው በሰልፉ እንዲሳተፉና ለተፈናቃዮች ድምፅ እንዲሆኑ ጥሪ አቅርበዋል። ጊዜ ፕሬዝዳንቱ የነገውን የሰላማዊ ሰልፍ ጥሪ ያስተላለፉት ዛሬ በአዲዳሮ ከተማ በተካሄደው 37ኛው የሰማዕታት ቀን መታሰቢያ ንግግር ባደረጉበት ወቅት መሆኑን የክልሉ ኮሚኒኬሽን ቢሮ እና የክልሉ ሚዲያዎች ዘግበዋል። ምዕራብ ትግራይን ጨምሮ በጦርነቱ ምክንያት ከክልሉ የተለያዩ አካባቢዎች የተፈናቀሉ በሚሊዮን የሚቆጠሩ ዜጎች ላለፉት አምስት ክረምቶች በሱዳን እና በመሀል ትግራይ በተለያዩ መጠለያ ጣቢያዎች ተጠልለው እንደሚገኙም ይታወቃል። ተፈናቃዮች ወደ ቦታቸው እንዴት እንደሚመለሱ በጊዜ አስተዳደሩ አመራሮች መካከል መግባባት ላይ መደረሱን የጠቆሙት ሌተናል ጄኔራል ታደሰ ወረደም አቶ ጌታቸውን ከስልጣን አውርዶ እሳቸውን ወደ ስልጣን ያመጣው የነደብረ ደብረ ጽዮን ቡድን እንደ አዲስ አሁን ባለው ጊዜ አስተዳደር ላይ ሌላ እንቅፋት እየፈጠረ ነው በሚል ስለሚወጡ መረጃዎች ምንም የሰጡት ፍንጭ የለም። የጊዜ አስተዳደሩ ፕሬዝዳንት ተፈናቃዮች በሚመለሱበት ሁኔታ ላይ በአመራሩ መካከል ስምምነት ላይ መደረሱን ቢጠቁሙም በሌላ በኩል በዶክተር ደብረ ጽዮን የሚመራው ቡድን ተፈናቃዩ ከመመለሱ በፊት የህወሓት ህልውና መቅደም አለበት ብሎ እንደሚያምን ምልክቶችን በግልጽ ሲሰጥ ቆይቷል። በነገ ዕለት በክልሉ ጊዜ አስተዳደር የተጠራው የመዝጊያ ሰላማዊ ሰልፍ ዛሬን ጨምሮ ሰሞኑን በክልሉ የተለያዩ አካባቢዎች ተፈናቃዮችና ሌሎች ይመለከተናል የሚሉ አካላት በቃን ወደ ቤታችን መልሱን የሚል መፎክር ሲያሰሙ የሰነበቱ ሲሆን መንግስትን ጨምሮ ሰልፉ በሚመለከታቸው አካላት ላይ ምን ያክል ተጽዕኖ ያሳድራል የሚለው ጉዳይ ግን እስካሁን ጥያቄ ውስጥ ነው። ውድ አድማጮቻችን፣ ለዛሬ የነበሩን ዘገባዎች ይመስሉ ነበር። መልካም